ሰላም የበሻ አዲስ ቤተሰቦች እንደምናላችሁ፣ አላችሁ። የሰአቱ ዜናችን ተጀምሯል። ሰአቱ ያዝናቸውን ዜናዎች ወደ እናንተ እናቀርባለን። አብራችሁን ቆዩ። እቅዴ ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው። አቶ ጌታቸው ረዳ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 ጊዜ አስተዳደሩ ነፃነቱን ጠብቆ ስራውን እንዲሰራ የበኩሌን አስተዋጽኦ እወጣለሁ። ደብረ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት በደብረጽዮን ገብረ ሚካኤል የሚመራ ህወሓት የጊዜ አስተዳደሩ ተቋማዊ ነፃነቱን ጠብቆ ስራውን እንዲሰራ የበኩሌን አስተዋጽኦ እወጣለሁ አለ። የአዲሱ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተና ጄኔራል ታደሰ ወረደ በይፋ ስራቸውን የጀመሩ ሲሆን ከነባሩ ካብኔና ከደብረጽዮን ህወሓት ጋር ተገናኝተዋል። ካብኔያቸው መልሰው እንደሚያደራጁ የገለጹት ፕሬዚዳንቱ ጎን ለጎን የሶስት ወር እቅድ እንዲያዘጋጁ አዘዋል። የስራቸው ዋና መጠንጠኛ የፕሪቶሪያ የሰላም ስምምነት ሙሉ ለሙሉ መተግበር መሆኑን ገልጸዋል። የህዝብ ሰላምና ደህንነት በአስተማማኝነት መጠበቅ፣ የክልሉ ኢኮኖሚያዊ ማነቃቃት፣ የአስተዳደሩ መዋቅሩን ማስተካከል የትኩረት አቅጣጫዎች መሆናቸውን ተናግረዋል። የተፈጠረውን የፖለቲካ ልዩነት በማጥበብ የትግራይን ህዝብ ቀጣይ ጣፋንታ ማቅናት እንደሚገባ ያሳሰቡት ጀነራል ታደሰ አሸናፊና ተሸናፊ ከሚል መገፋፋት በመውጣት በአብሮነት መደጋገፍ፣ በጋራ መስራት አለብን ብለዋል። ህወሓትና ጊዜ አስተዳደር የሚል ልዩነት የሚያሰፋ ዘንዳ እንዲፈታና እንዲዘጋ እንደሚሰሩ ገልጸዋል። በቅርብ ጊዜ የህዝብ ኮንፈረንስ በማካሄድ ያሉትን ችግሮች ለመፍታት እንዳቀዱና አቅዳቸውን እንዲሆን የሁሉም የፖለቲካ ፓርቲዎች ድጋፍ እንደሚሹ ጠይቀዋል። በተያያዘ ፕሬዚዳንቱ ትላንት ማምሻውን ደብረ ጽዮን ገብረ ሚካኤል የሚመሩት ህወሓት በጽህፈት ቤቱ ይፋዊ አቀባበል አድርጎላቸዋል። የፓርቲው ሊቀመንበር ደብረ ጽዮን ገብረ ሚካኤል በአቀባበል ስነ ስርዓቱ ለፕሬዚዳንቱ ያላቸውን መልካም ምኞት በማስቀደም ጊዜ አስተዳደሩ ተልዕኮዎቹን ለመፈጸም በሚያደርገው ጥረትና እንቅስቃሴ የህወሓት ድጋፍ አይለየውም ብለዋል። የክልሉና የህዝቡ ችግሮች መፍታት የጋራ አጀንዳ ነው ያሉት ጀነራል ታደሰ የፓርቲው አመራሮች ላደረጉላቸው አቀባበልና ለገለለጹላቸው መልካም ምኞት አመስግነዋል። የትግራይ ሕዝብን መልካም ገጽታ ለመመለስ በጋራ ከመስራት ውጭ ሌላ አማራጭ የለም ሲሉም ተናግረዋል። መረጃው ከክልሉ ፕሬዝዳንት ጽሕፈት ቤትና ከዋቴ ማህበራዊ ትስስር ገጽ የተወሰደ ነው።